መቶ የዓለማችን ተጽዕኖ ፈጣሪ መሪዎች። በየአመቱ ተጽዕኖ ፈጣሪ ሰዎችን እየመረጠ ይፋ የሚያደርገው ታይም መጋዘን ዘንድሮ በዓለም ላይ ተጽዕኖ ፈጣሪዎች መሪዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተስላውን ባለቤት እላን መስክ እንዲሁም በዓለም ጤና ጥበቃ ሚኒስተር ዋና ዳይሬክተር የሆኑት ኢትዮጵያዊውን ዶክተር ክቡር ዶክተር ቴዎድሮስ አድሃኖም ለሁለተኛ ጊዜ በዓለም ላይ ተጽዕኖ ፈጣሪ መሪ ናቸው ስል መርጧቸዋል። ኢትዮጵያዊን በማስመልከት ዶክተር ቴዎድሮስ አድሃኖምን በማስመልከት የወጡት መረጃ ለሁለተኛ ጊዜ በአለምድ ላይ መቶ ተጽዕኖ ፈጣሪዎች መካከል አንዱ እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። እሳቸው የአለማችን በአሁኑ ሰዓትም የጤና መሪ እንደሆኑ ጭምርም የታወቀ ነው። ከዚህ በፊትም መጀመሪያ ዙርም ጤና መሪ ነበሩ። ዳግም ለሁለተኛ ጊዜ መመረጣቸውም የሚታወስ ነው። ዶክተር ቴዎድሮስ አድሃኖም አሁንም የአለማችን የጤና ዋና መሪ እንደሆኑ ጭምርም የወጡት መረጃዎች እና እውነታዎች ያሳያሉ። መቶ ተጽዕኖ ፈጣሪ መሪዎች መካከልም አንዱ ሊሆን ችለዋል። አጠቃላይ ያን በማስመልከትም አጠር ያለ መረጃ ለእናንተ ይዤ ላችሁ መጣሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።